ሰላም ጋይስ እንዴ ናችሁ? እናንተ ግን አነግሩኝ ጋይስ ላይክ ተርሚናል ዋን ፍላይት አበዛ ኔክሶ ጨፈጨፍኩ። ምን አናትሉኝ ምን ኮረስቸዋል። ኤኒዌይስ ዊአር ጎንግ ቱ ዘ ኤርፖርት ፋይናሊ ዊአር ሃቪንግ ፍላይት። ሶ ብዙ ሰዓት አለኝ ዛሬ በሚገርም ሁኔታ ኤቭሪቲንግ እጫራርሻል። እስኪ ለመጀመሪያ ጊዜ በህይወት አለማርፈድ ልሞክር ብይ። ማለት አይፊል ላይክ በጣም ኖርማላይዝ ከማድረግ የተነሳ ይሄ ማርፈዱ ምናምን ጀምር በትክክለኛው ሰዓት መገኘት ስህተት እየመሰለኝ ራይት ኤግዛክት ብቻ። ያ ጋይስ ኤቭሪቲንግ አሁን ኤክስፕሌን ኤቭሪቲንግ። ይሄ አሁን ኤርፖርት ከደረስኩ በኋላ ብዙ ነገር የፈጣጠ ነው የሚሆነው እስከ ፕሌኑ ድረስ ማለት ነው። አሁን ኤክስፕሌን ኤቭሪቲንግ እዛም ከደረስኩ በኋላ ለምን እንደምናረገው ዚዝ ገነቢ በጣም ያበደ ትሪፕ ጀመር ፖዘቲቭ ነገር ካላሰበ ሁ ኔቨር አትራክት ፖዘቲቭ ፊት ወደሚል መንገድ ያሳይ። ብቻ አብዴት ስላደርጋችሁ አሁን ገና ከሰፈር እየወጣ ነው። ሎኪ ፊልስ ዊርድ ጋቢና ተቀምጦ እና ሌላኛው ነገር ገይስ አይ ካንት ዌይት ቱ ሾው ዩ ማይ አውትፊት ተፊት ነው ዛሬ ያደረገው እና ይሄ የኢምፔሪያል መንገድ ገይስ ካሊፎርኒያን የሚያስንቅ መንገድ አሳዩ። ኮሜንት ላይ የላካችሁ እንደዚህ አይነት መንገድ ካለ ሌሚ ኖ። እና ደግሞ ግድቡ ጋር ራሱ እሄዳለሁ ግን ግድባችን አልል ኤቭሪቲንግ በቃ በፍጥነት ነው እየተከናወነ ያለው። አሁን አዲስ አመት ዘግድብ እስ ናይስ እስ ቬሪ ቬሪ ናይስ። ግን በጣም እንትን ያለኝ ያህል አሁን ይሄኛው አመት በዓል ያው ለሁሉም ሰው አይደለም ግን ይሁን አመት አመት በዓል ይላል ከድሮቹ የተለየ የሆነ ነገር ነበር ግን በቃ ሳም ፒፕልስ ዶን ኢቨን ዋና ቢ ሀፒ የተረዱት ነገር እንትን ምትላቸው ደስ ይላቸዋል። አረ ባል ባል ባል ምናምን ስትል ሞር ደስ ይላችሁ። አንድ ያየሁት ነገር ይችላል ግን ያር ቤተር ዛን ዚስ አስራ ስምንት ሌትስ ጌቲት ጋይስ ጋይስ ግን ገና በዚህ እድሜ ግንባሬ ነው። ግን ጋይስ ጋይስ ኤግዛክትሊ መያዘኝ ነበር። አስገባኝ እንዳስፈላጊነት ማለት ነው። እንዲያርግ ያስባል። ይሄን እኮ እንትን ውስጥ ላይ ነው መግባት ይችላል። አ ኤግዛክትሊ ነበር ትክክለኛ ሻን ሻንጦ ሆኔ ነበር። ልጆቹ አልደረሱ። እናቴ ትሙት እነዚህ ልጆች ገና ናቸው። የደረሰኝ ኢንፎርሜሽን ከ30 ደቂቃ በኋላ መግባት አለብን። አምስቱ ጓደኞች እሺ፣ ፓካላ ረጉ አረ መች ነው ጋይስ? በቃ በጊዜ ምናምን ምን ደርሰው ወይን እግዚአብሔርን ጋይስ ካረፈ አመጊብ ደም ላይ የሆነ 3 4 5 ደቂቃ ማነው ነው 30 ደቂቃ። በ30 ደቂቃ ውስጥ ካልመጡ እኔና ፍቅራ ወክ ያረገን የምንሄደው ነው ወደ ኤርፖርት። የት ነን? ግራንድ ኩዳናን ጋይስ፣ ምንም ምንም አይነቀል የለም

በሚያሳዝን ሁኔታ እሱን ኢንፎርሜሽን መናገር አልችልም። አንድ ነገር መቅረጽ ብላ አልቻልኩም። ከውጭ መንገድ ነው። አንድ ነገር ኢሚግሬሽን ተረዱ እንጂ ሪፖርቱን ባሳይ አልቻልኩም። አሁን ሻንጣ ቼክ የሚያስደርግ ነው። የእኔ እንደዚህ ዓይነት ሻንጣ ይቻላል። እስከ አስሮ ሀብ ሻንጣ የቦርሳ ዶርም የሚኖረው እቺ ፊሊንግ ጋይስ ቲኬቷ እንደዚህ አስወጥተን የሆነ የምትፈንነው ነገር አይ፣ ኤርፖርት ፊሊንግ ኢዝ ሌጂት ኩል ኖ ገና ላይ እና አሁን ላስመዘግብ እየሄድኩ ነው። ካሜሬን ስመለስ ሊቀርጡኝ ኢምፖሲብል ጋይስ። ጉምሩክ እየገባን ነው አሁን ልናስመዘግብ፣ ረዳይ እንደዚህ ያልዞርጉትን በባለፈው ኤርፖርቱን ጋይስ ጋይስ፣ አሁን ካሜራው ምን አስመዘግብ እየሄድ ነው ግን ታይም የለም አሁንም ጋይስ ራሳችሁን ያቆዩን እኮ ለመመዝገብ ምን

ሲሪ እየረገጦ ነው። ኦፍኮርስ ነው የምንሄደው፣ ምንም ጥያቄ የለውም። ፎር ዘ ሰከንድ ታይም ፓስፖርት ላይ ቪዛ ተመታ። ፈጣሪ የተመሰገነ። ከተርሚናል ዋን አመታዊ ጉዞዎች ወደ ተርሚናል ቱ ያሸጋገረ ለምድሮ በፍ ላይ ኢትዮጵያ መድሮ በኤምሬትስ ያለው ከሆነ ስለ የኢትዮጵያ ኤርላይንስ ዱባይ ለሚሄድ ይዝ በጣም አስቸጋሪ ይዝ እንደ ሩቅ ቀሊል በኢሚሬትስ ነው። አይ ኖ እስካይ እንደ ከፕራይስ ዋይዝም አይገናኝም፣ ግን ምንም ምርጫ የለም። ይሪዝ ዋር ይሪዝ ሶ ሆፉሊ በሰላም እንገባለን። ያ ከዚህ በኋላ እዛ ያለው እና ያለ አመሸው ኤቪሪቲንግ ዘፕሌን ምናምን እናንተ እዚሁ እንዳላችሁ እንዲሰማችሁ አድርጌ ነው የምንቀሳቀስ። ይሄ ኤርፖርት ፊሊንግ ማለት ነው።

ስላችሁ ስቲል የኛ ኤርፖርት ከአፍሪካ አንደኛ ነው። ሜቢ ይሄ ብልሽት ነው፣ ይህ ጀስት ሰው የነካው ነገር ነው እንጂ የኛ ኤርፖርት በፍጹም በአክሱ ማይ ኩዌሽንስ፣ ለምንድን ነው ኤርፖርት ውስጥ ያሉ ነገሮች ለምንድን ነው ኤክስፔንሲቭ ይሆናል ምግቦቹ? ማኪያቶ ሺህ ስድስት መቶ ለምንድን ነው? ነው ጥያቄ ነው፣ ጥያቄ መጠየቅ አለብኝ። ድሮፕ ኢት ኢን ዘ ኮመንትስ ጋይስ።

እየዞረ ነው ይላል። አዲስ አበባ እንደማሪ ሙሉን ቦትል ሙሉ እኮ ቢኖር እኔ በጣም ሶ ጋይስ ውጭ እየጠበቀ ነው ያሉ ሁለት መኪ ሁለቱም የእኛው ነው፣ ግን ቤት እንደምንገባ እየመረጡ እኛ በዚህኛው እኔም በነጩ። ምንም ታይም የለም። የእኛም እኮ ገና

እኔ እኮ እንደ አዲስ አበባ መስሎኝ ለጓደኞቼ የባቡር ነው እንዲገቡ በሩ እንደዚህ ይመታኝ ነበር። ነው ጋር እኔ ኤምሬትስ ሆሊዴ ትለኛለች። እንዲ የምን ሆሊዴ ነው? ኧረ እያሽከረከሩን ነው ጋይስ። ግን ጸዴም አይደለም አትሊስት አለ ጋይስ፣ ጎ ሶ ጋይስ፣ ዲዩቲ ፍሪ አንዳንድ ነገር ለመግዛት ቆመናል። ያው ለንደጣ አይደለም። ምን እንደሚያስቅ ታውቃላችሁ ጋይስ? አሁን ገና ነው የሆነ ረጋ ያለ ታይም ያገኘው። ጀስት እንደዚህ ለማዋራት ራሱ ትርምስ በቃ መቅረጽ አልችል፣ የሆነ አሪፍ ነገሮች ማሳየት አልችልም። በሆል ሄ ኤርፖርት ሸት ምናምን ምናምን። ግን ያ አሁን በቃ የመጨረሻ ኤግዚት ላይ

ጋይስ ፋይናሊ መኪናዎች ደርሰናል። ይ እናት ትሙት ነጭ ነው። ይሄን ደግሞ ሀገርን እየሰደብክ ነው። ኮሜንት ላይ ማለት ይዛችኋል።

ጋይስ ደርሰናል። እዚህ ነው ኤርቤን ቤ የተያዘው፣ ግን ፓርኪንግ አጥተናል። ሶ እየፈለግን ነው እኔት እንደምናውቀው ያው እዛ ጋ እግራ ገብቷቸው ቆሟል። እስኪ ደግሞ እንፈልግ ቸው እነሱ ይፈልጉ ጋዳይ በኢየሱስ ጋይስ እዚህ የሆነ የሚያስደብሩ የሚያስደብሩ አይነት መኪኖች ነው እያየ ነው ያለው። እንደሆነ አሁን ወደ ኤርቤን ዜሮ አንድ እንደዚህ አይነት የሆቴል ቁጥሮች ጋይስ ደርሰናል ኤቭሪቲንግ የመጀመሪያው ሽንት ቤት አይ ቲንክ ይሄ እንዲህ ስንት ሽንት ቤት ነው ያለው ይሄ የመጀመሪያው እንትን ነው በዚህም እስኪ